አረቋ ቆይ አንድ ግን ተረጋጋት። ታወራለ ምን መድረኩ፣ ዝም ብዬ ሳዳመጠህም ነበር እኮ እስካሁን። ቦኒ ማለ እኔና ቦኒ የምንታወቀው የዛሬ አስራ አንድ አመት ነው። ማቀው ፓልቶክ ላይ ነው። ማቀው ፓልቶክ ላይ ተመሳሳይ ነው። ስስልም ይህን ጥያቄ ነው የጠየቀኝ። አላህና መላእክቱ የቅያማ ቀን ምስክሮች ናቸው። ይህን ጥያቄ ጠይቆኝ ኡስታዝ ሀዋይድር መለሰለት ይህን መልስ ይዤ ስቲል ነው። አሁንም እየመለስኩኝ ነው ያለሁት ያውቀዋል። ሱረቱን ነህል ምዕራፍ 16 ቁጥር 25 ላይ ጠይቀኸኝ እንዴት ሰለምክ ብለህ ጠይቀኝ እቺን ጥያቄ ጠየቀኝ። ይዛሬ ደግሞ ክርስቶስን እና ክርስቲያን እንደሚሆንኩት ይሁን አንተ ሰብከኝ ነው ወይ አይደለም? እሱን አይደለም ለህ ግን ግን ማለት እንዳረሳሁልህ ነው ነው እንድታውቀው ነው እንዳረሳው። ልክ ይሄን ጥያቄ ስትጠይቀኝ እኔ ያኔ ሙሉ ቁርአን አላውቅም። እኔ ሙሉ ቁርአን ላላውቅ እችላለሁ እና ልክ ስትጠይቀኝ መሃል ላይ ኡስታዝ አባይደር ገባና ኡስታዝ አባይደር ይሄንን ጥያቄ ሲያብራራ ያስኩት ማንኛውም ሰው ሰብሰብ ሲመጣ አሁን ይህን ጥያቄ መልስ በአንተ የተነሳ ነው ይህን ጥቅስ ያወቅሁት እስቲል ናው ግን፣ አንተ ግን ይህን መልስ ተመልሶልህ፣ ኡስታዝ ባገኘው አጋጣሚ አዳዲስ ሰዎች የሚሰልሙትን ሰዎች እየፈለግ ይችን ጥያቄ ነው የውርስ ኃጢአት እዚህ ጋር ስለ ውርስ ኃጢአት ምንም የሚናገረው ነገር የለም። ኖ ኃጢአተኛ የለም ስላልኩ ነው። ኃጢአት ለአንዱ አይወረስም አለ። አሁንም አላመጣም። አስራ ስድስት ሀያ አምስት ላይ ኃጢአት ይወረሳል አይልም። ምንድን ነው የሚለው? እንየው ጥቅሱን። ይህ የሚሉትን በተንሳኤ ቀን አጢአቶቻቸው በሙሉ ከእነዚያ ያለ እውቀት ሆነው ከሚያጠሟቸው የጠመሙ ሰዎች የሚቀጠጡትን ቅጣት ከእነሱ ላይ ሳይጨመርና ሳይቀነስ ወደ እነርሱ ይመጣል። በማጥመማቸው በማሳሳታቸው የተነሳ የሚሳሳቱት ሰዎች የሚቀጥሉትን ቅጣት አሳሳቶቹ በሚያሳስሱበት ምክንያት ይቀጣሉ። ረሱላ ላ ሰለም ይህንን ጥቅስ ሲያብራሩት ምን አሉ? ታላቁ ሙፈሲር ብኑከሲር ከሲር የረሱላ ላ ሰለም ሱነን ኢብኑ ማጃ ምን አሉ? ያላ መለክተኛም እንዲህ አሉ፣ ማንም ጠሪ ሰዎችን ወደ ጥመት የሚጠራ የተከተሉ ሰዎች የሚሸከሙት ኃጢአት ከእርሱ ላይ ሳይገድልና ሳይሳይል ይሸከማል። ማንም ጠሪ ሰዎች ወደ ምሪት የሚጠራ የተከተሉ ሰዎች የሚያገኙትን ምንዳ ከነርሱ ላይ ሳይጎደል ይሸከማል አለ። ለምሳሌ አንድ ሰው ወደ ወደ ኢስላም አንድ ሰው ከጠራው እና ያ የጠራው ሰውዬ የሚያገኘውን አጅር ወደ እኔ ይሸከመዋለሁ ማለት የውርስ ኃጢአት ነው። ወደ ሰዎችን ወደ ቅነት መምራት የውርስ ነው። ውርስ ነው ወይስ በፈቃድ ላይ ተመሰረተ ነው? ምሳሌ አንዱ ነፍስ ሁሉ በራሷ ትያዛል ይችላል። ይሄኛው ግን ስለ ማጥመም ነው የሚያወራው፣ ስለ መጥመም አይደለም የሚያወራው። የጠመመ ሰው አሁን አንተ የምታወራው ስለ ጠመመ ሰው ነው ቦንዬ። ይሄኛው የሚያወራው ግን ረሰላሌ ሰለም ያሉት አንድ ሰው ወደ ጥፋት መንገድ የመራ ሰው የተጠፋውን ሰውዬ የሚያገኘውን ቅጣት ወደ ሱ ይመጣል አንድ ሰው ደግሞ ወደ ቅንነት፣ ወደ ጥሩ ነገር፣ ወደ እውነት የመራ ሰው ወደ እውነት የተመራው ሰውዬ የሚያገኘውን አጅር ወደ እሱ ይመጣል። በሚለው አረፍተ ነገር ውስጥ ስለ ውርስ ኃጢአት የሚናገረው ኃይለ ቃል አለ። ተሳይ ትችላለህ። የውርስ ኃጢአት የአንዱን ኃጢአት አንደኛው አይጠየቅም ነው አለ። መነሻችን ይሄ አሁኑ። ከ ይጠየቅ አይደለም እኮ የዛኛው የሚጠቀም አይደለም። ላሳኛው ቦታ ላሳይ፣ ይሄኛውን ጨርሳ አስራ ስድስት ሀያ አምስት ልንጨርስ እና ወደሌላ እንሄዳለን። ሰውዬው ያለ እውቀት ስላጠመመው፣ ከዛ ካጠመመው ሰውዬ የሚቀጣውን ቅጣት ሰውየው ይቀበላል ማለት እንጂ የዛኛውን እንትን ምንም ባላደረገው ነገር የዛኛው ኃጢአት ወደዚህ ይመጣል የሚል ነገር አለ እዚህ ጋ ስለ ወርስ ኃጢአት ኖ። በትንሣኤ ቀን የኃጢአታቸውን ይላል። ኃጢአታቸውን በሙሉ ከነዚያ ያለ በአጢአታቸውን የራሳቸውና ተመልከት። እዚህ ጋር መጀመሪያ አጢአታቸውን በሙሉ አለ። ከዛ በኋላ ደግሞ ሌላኛው ደግሞ ምንድን ነው? ከነዚያ ያለ እውቀት ከሚያጠሟቸው ሰዎች አጢአት ከፊልን አለ። የትኛው ነው ከፊል የተባለው? ሰውዬው በመጥመሙ ለምሳሌ፣ አላህ ይጠብቅህና አንድ ሰው መጥቶ የጀሃነም ለጀሃነም የሚዳርግህን ነገር ክህደት ቢያስተምርህ ከዛ በኋላ የምሰራውን አጢአት ሙሉ አቶ አይመጣም። ራሱ ልክ ግን ያኛውን ያጠመ ለገሃነም ወይም ደግሞ ለኩፍ የዳረገ ሰውዬ በማድረጉ የተነሳ ይጠየቃል። ነው ፖይንቱ ያለው። ልክ እንደዛው ተመሳሳይ እኮ ነው ያልኩ። ማንም ጠሪ፣ ሰዎችን ወደ ምሪት የሚጠራ የተከተሉትን ሰዎች የሚያገኙትን ምንዳ ከእርሱ ላይ ሳይቀነስና ሳይጨመር ይሸከማል ብለዋል ረሱ ስላ ላ ሰለም። ያስ ውርስ ነው። ጽድቅ ይወራረሳል ማለት ነው። ስለ ውርስ ነው የሚናገረው ሀዲሱ ቦኒ

ማንም ሰው ተርጉምለት። ማንም ሰው ሰዎችን ወደ ምሪት የሚጠራ የተከተሉ ሰዎች የሚያገኙትን ምንዳ ከእርሱ ላይ ሳይጓደል ይሸከማል። እሺ፣ ቀጥል። ከዛ በኋላ ዊዝአውት ቢንግ ዲሚኒሽድ እና ኢን ኤኒ ሪስፔክት ኤንድ ሁ ኮልድ የጠራ ሰው ሰዎችን ወደ ምን ወደ ኤረር ወደ መጥፎ የጠራ ሰው ሂ ሻል ሃቭ ቱ ኬሪ ዘ በርደን ኦፍ ኢትስ ሲን ላይክ ዞዝ ሁ ኮሚቲድ ኢት ልክ እነሱ ወደ እነሱ የተጠራ ማለት ወደ መጥፎ ስራ የጠራ ሰው እነሱ ባደረጉት ማለት ነው። ልክ ኸይር ስራውን እንዳመላከተው እንደሚያገኘው ሁሉ መጥፎ ስራም ሲያመላክት ማለት ነው። ከእነሱ ሳይቀነስ ተመሳሳይ የሆነ በርደን እሱ ላይ ይሆናል ማለት ነው። ላይክዞስ ዞስ ሁ ኮሚቲ ዲት ዊዛውት ዴር ሲም ቢንግ ዲሚኒሽድ፣ እነሱ የሰሩት ምን ሳይሆን ሳይቀነስ፣ ሳይጨመር ይላል። በኸይሩም በመጥፎም ይሄው ወደ መጥፎ ነገር የመራ ሰው ያ የተመራው ሰውዬ እሱን በመጥፎ ነገር ስለመራው ሰውየው ሊያገኘው የሚችለውን ቅጣት በመጥፎ ነገር በመመራቱ ሰውየው አጥማሚው ይቀጣል ማለት ነው። ያ ደግሞ ወደ ምር የመራው ነገር ወደ ቅንነት፣ ወደ እውነት የመራ ሰው ደግሞ ካለ እሱ ሊያገኘው የተመራው ሰውዬ የሚያገኘውን አጅር ይሄኛው ደግሞ ወደዛ ስለጠራው አጅሩን ያገኛል። ስለ ውርስ ምንም ነገር የሚናገረው ነገር የለ ስለዚህ ምንድን ነው መሰለህ ይሄ ነገር የዛሬ አስራ አንድ አመት ተመልሶ እኔ ፊት እራሱ መጠየቅ የገረመኝ፣ ቦኒ ማለት ህሊና አንድ እራሱ አንተ ፊት መጠየቁ ነዋ። እኔ እኮ አይደለሁ ጠይቀ አይደለም እኔ እያለው ለእኔ ጠይቀኝ። የዛሬ አስራ አንድ አመት አለመጠየቂ አለ ዛ አንድ አመት ማለት እንግዲህ አንተ ሙሉን ባይበላ አላቅም አላቅም ምትለው አንተ ሸመገልክበት፣ አረጀህበት ክርስትናው ላይ ማለት ነው። አረጀህበት ሸመገልክበት አርጅተህበት ሸምግለህበት ሸምግለህበት ዴ ያኔም እኮ ምንድን ነው ሸመገልክበት ክርስትናው ላይ ማለት ነው። አርጅተህበት ክርስትናው ላይ የማታውቀው ነገር እንዳለ ራሱ ጃ እያሳየ ነው ያለው። ብልክ በተመሳሳይ ደግሞ አሁን ያኔ እኛ ገና ገና ማለት ገና እንደሰለምኩኝ ዘለመተ ምንድን ነው ያደረግከው? ጥያቄ አለኝ አልክ ለማ ሲባል ለወሂድ አልክ። ምንድነው ጥያቄ ስትባል ይችን ጥቅስ አመጣት ልክ ስት ዓመታት አውቶማቲካሊ ልክ ሳላወራ ኡስታዝ ባይደር አጋጣሚ ጥያቄውን ስለሚያውቀው አብሽር ጥያቄውን አውቀዋለሁ ብሎ ልክ እንደዚህ አሁን እንደመለስኩልን የመለሰው መለሰው። ያኔ እንደዛ ሆኖ እረሳኸዋል። ዘእንዴት ታሾፋለህ? እንዴእና ወላሂ ነው የምልህ፣ አላህና መላእክቱ ምስክር ምስክሩ አንተ ከረሳኸው አላቅም ራሱ። ከዛ በቀጥታ የጠየቀው ሰው ጥያቄ ነው የጠየቀው። ታሳቡስ እንደሆነ ስሎሲጅር ምዕራፍ አስራ አምስት ቁጥር ዘጠኝን ጠቀስክና አንተ ያልከን የነበረው ቁርአን እኛ አውርደዋል እኛ እንጠብቀዋለን የሚለው ዚክር ነው የሚለው እንጂ ቁርአን አይልም የሚል ከአንተ ሰምቼ ምንድን ነው እንደዚህ ይላል። ስለዚህ ተውራትና ኢንጂል ተጠብቀዋል ብለህ እሱን ጠይቅ። አንደኛ ነገር ይጠይቅ። ሁለተኛው ጥያቄ ደግሞ ይህንን ጥያቄ ጠይቅ። ግን በስርዓቱም እኮ ነፍስ የሌላውን ኃጢአት አትሸከምም ይላል ቁርአን። አትሸከምም የሚለው አንተ ባልሰራህበት ነው፣ አንተ ባልሰራህበት። እኔ በሰሁን እዚህ ጋር ደግሞ አንድም አንዱን ይሸከማል ይላል። ለማጥመም ነው የሚያወራው። አንደኛው አንደኛውን ስለማሳሳት ነው የሚያወራው። ስለመሳሳት አይደለም የሚያወራው መሳሳትና ማሳሳት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅሌኑ ቃላቶች ናቸው። ይህ አዛኛው ላይ እኮ ብቻ ሳይሆን ሀያ ዘጠኝ አስራ ሁለት ላይ እኮ አንድ አይነት እንደዚህ ተመሳሳይ ነው ሀያ ዘጠኝ አስራ ሁለት ላይ ያለው እና አስራ ሀያ አምስት ላይ ተመሳሳይ ነው። በእንገባ ምንም ነገር ግን እየወረሳል የሚል ነገር የለም እራሱ አንደኛው የአንደኛውንም ደግሞ አጢአት ይሸከማል ሳይሆን በማጥመማቸው የተነሳ ነው የሚለው ያለ እውቀት ከሚያጠሟቸው እነዚያ እነዛን ያለ እውቀት የሚያጠሟቸው ሰዎች የጠመመው ሰውዬ ሊቀጣበት የሚችለውን ቅጣት ይሄኛው አጥማሚውም ይቀበላል። ነው የሚጠየቁት ያሉ በትንሳኤ ቀን አይደል? ስለዚህ ስለ እርስ ኃጢአት አይናገርም ነው ያለውን ኃጢአት አይወረስም በኢስላም አለ አልጠየቅም አልጠየቅም። እኔ አንዱ ባጠፋው እኔ አልጠየቅም ሲል አሁንም ይጠየቃል አላለም ቁራን። እኮ እንዴት ነው አይደለም አንዱ በአንዱ ይጠየቃል። እንደሚጠየቅ አታውቅም ወይ አልኩት። እሱ ደግሞ የለም እንደዚህ አለ አለም ነው። ማጥመምና መጥመም አይደለም። እኔ በጠመምኩት ነገር እኔ በተሳተኩት ነገር ነው የምጠየቀው፣ ሌላ ሰው አይጠየቅም። በማሳስተው ነገር ግን በማድረገው ፈሳድ፣ በማሰራጨው ነገር ግን እጠየቃለሁ። ነው ጃቢር፣ ከፖይንቱ አልወጣም ከሁለቱም ፖይንት ሰላም ቃላቸውቃላቸው መጀመሪያ ያለው ስለ እርስ ነው። አንደኛው አንደኛው ዋጢያት አይጠየቅም። ስልምና ከአንተ ስትመጣ እኮ ብዙ እኔ አንደኛ ብዙ እንደዚህ እንደዚህ ሃይማኖት ምናምን በጣም ረጅም ጊዜ አውርቼ ማላቅ ብዙ ምንትን አለ። በዛ ላይ ግን አንተ ስትመጣ ሳይ እኔ ያው በጣም አንተን ስለምወድ ይደብረኛል ከአንተ ጋር ማውራት ራሱ። አይደለም ይሄ እኮ እውነትን ለማወቅ ነው የምን ይደብረኛል ምናምን ፍራቻ ምናምን ፍራቻ ምናምን እና ከአንተ ጋር እንደ ማወራው ድሮ ነበር እንደ ድሮ ድሮ ታውቃለህ ላይ የምር እንትን ብዬ ነው አንተ አንተ ስለሆንክ በደንብ እግዚአብሔርን እንዳውቅ ያደረክኝ አሁን አንተ እንደዚህ የሆነ ሳይ ያው ትንሽ እወጣለሁ ብዙ ጊዜ ወጥቻለሁ ደግሞ ስለምእኔ ስለሞ ብያቸዋለሁ እኔ ምርጫው እኔ አሁን በቃ ጠናው ምን አልኩኝ በቃ የራሴን መንገድ እኔ ለሚቀጥለው አለም ለቀብር ቀብር ላይ ሲሄድ ወደሚቀጥለው ዓለም ሲሄድ ይጠቅመኛል ብየውን ነገር ወሰንኩኝ። ሰናው በዛ ነገር አይደለም እንትን ጥያቄዎቹ ተመልሰው ነው ግን አሁን እንደ ያኔ ብዙ በጣም ብዙ ብዙ ጥያቄዎች ናቸው። እኔ እንኳን እኔ አመጣ ነበር እንደዛ። ግን እኔ እንዳልኩ ነው ውስጤ እና ውጭ አንዳንድ ነበረማ። ያኔ እኔ ውስጤ እስልምና ነበረ እንትን የሚለኝ የነበረው ውጭ ደግሞ እንዳልኩ ነው ጥናት አጠናለው። አንሰሪንግ እስላም ነው ማነቡ የነበረው እዛ ላይ የነበሩትን ጥያቄዎች ነበር እያመጣው የነበረው ራሱ ተናግር ያለው እኮ እዛ ላይ ማመጣቸውን ነው ያመጣው፣ ለእናንተ መሰጣችሁ የነበረው እና እናንተ ደግሞ ተመልሳችሁ እኔ ልጠይቁኝ ትሞክራላችሁ፣ ያን እኔ ያመጣሁትን ጥያቄ ልጠይቁኝ። ጥያቄውን እንኳን አልኳችሁ አስተካክላችሁ ጠይቁ ላ ብዬ ነበር። አንተ ሱረቱል ሒጅር ምዕራፍ አስራ አምስት ቁጥር ዘጠኝ ላይ ያለውን ጥያቄ ስጠይቅ፣ እኔ የጠየቅኩትን ጥያቄ ተመልሳ ገልብጠ እኔ ስጠይቀኝ፣ ጥያቄውን በትክክል አልጠየቅከውም ብዬ ነው የመለስኩለት። አስታውሳ አረ እኔ እወጣለሁ። እኔ ብዙ ጊዜ አንተ ካለ በእውነት አላነገርኩ አልፈልግም ማውራትም አልኩ፣ ሲጀመር በጣም ረ አይደለም። እውነት አሁን ላትሽሽ ወላሂ ነው ብላችሁ መሸሽ እኮ አይደለም። መሸሽ ሳይሆን እኔ እግዚአብሔር ገብቶኛል። እግዚአብሔር ከገባ ጥሩ ነው፣ ቀጥል። ያዋጣኛል ካልክ እኮ ለቀብሬም ለሚቀጥለው ዓለምም ይጠቅመኛል ብለህ ካልክ ጎሄድ። ምርጫ ያንተ ነው። ከአላህ ጋር የምትሳሰበው አንተ ነህ። አለ የሂሳብ ቀን የሚባል ነገር አለ። ትሳሰባለህ። ሁጃት ቆመ በኋላ ከዚህ በኋላ ነገር ግን ምንድን ነው ከእውነት ለምን ሰው ይሸሻል? በቃ ማለት ነው። ኧረ እውነት እግዚአብሔር እውነት ክርስቶስ ነው። እሺ፣ መቼ እኔ የምጫንም ነገር የለም ኡስታዝ ቀጥል። በቃ ደህና አደሩ። ያው እንግዲህ ባይድ በጣም ነው አንተን በጣም ወደ ተመሳሳይ ሀሳብ ትጠየቃለህ። ቆይ ቦኒ ተመሳሳይ አንተ አንተ እኮ ምንም አልመለስክም። ጀምሮ ከመጀመሪያውም ጀምሮ እስልምናን እስልምናን ገባሁ ካልክበት ጀምሮ እስካሁን ድረስ አንድ ቶ እሱን ቶ ላታዳሚ ነው ምንለው፣ ፍርዱን ምንቶ። ተመሳሳይ ያነሳ ከሆነ ተመሳሳይ የተስማማ ነው። እኔ አሁን እኔ በምን ተስማማን? እኔ አሁን የጠየቅኩህ አንተን ነው። ስገባ እኮ ኡስታዝ እኮ ያልኩን ነገር እኮ ነው እንትን ያስረዳል። ካልኩት ነገር ተቃራኒ ስታዝ ያወረው ምኑ ነው? እስኪ የተናገሩን ተቃራኒ ነገር ንገረኝ እስኪ። የተለያየ ነገር ነው አንተ አላነብብህም። ነው እንዳለ የጨረሰው። ችግር የለም ችግር የለም። አንተ ክርስቲያን የሆንከ ሁሉንም አውቀክ ነው ሁሉ አይደለም። እኔ ይኸው አጠገባልህ፣ በሱ የተነሳ ነው ክርስቲያን የሆንኩት እኮ። አንተ ማለት በቃ ሰው ነው፣ ዝም ብሎ የሆነ ነገር ይጭንሃል፣ በቃ ዝም ብለህ ትሄዳለህ። የተጫንከው ምን እንደሆነ እኔ ምንም በጣም በጣም ያንግ ነበርኩ። ምናምን ምንም አላውቅም፣ ግን አንተ ስታስተምር ነው ክርስቲያን የሆንኩት። እንግዲህ እንትን ነው በእውነት እግዚአብሔር ነው በእውነት ነው። በጣም በጣም በጣም ያንግ ነበርኩ። በዛ ላይ ደግሞ ምንም አለም መጽሐፍ ቅዱስ እንኳን በደንብ አላውቅም ነበር። ከዛ በኋላ ነው አንተ ጋር ገባሁ። ከአንተ ጋር እየተማርኩ ክርስቲያኑ ነው አንተና ያው አምናውቀው ሰው እያለ ከሁለታችሁ እየተምሬ ነው ክርስቲያን የሆንኩት። አሁ ግን ዜጌ ሳል አሁንም እድሉ አለ። የምር ለመናገር አንዳንድ ነገሮች ጊዜ የምጠይቃቸው ጥያቄ የምር ውስጤን በጣም እንትን ይለዋል ያመዋል ራሱ። አሁን ስለ መንፈስ የምጠይቀው ጥያቄ ድሮ የተመለሱለት ጥያቄ ውስጥ ሳባይዘር ሲመልስ የነበረውን አንዳንዴታቸውኝ ቁጭ ብዬ ሳዳምጥ መግባት አልችልም። በቃ ሙስሊሞችን ገብተህ ስጠይቃቸው አሰማለሁ እየተመለሰል እያወከው ቢያንስ እንኳን በቃ አላደ ጥያቄውን አልመለሱትም እንዲባሉ የምታደርገው ነገር እኔ እንጃ። እኔ ግን በእሳት ነው የምትጫወተው ነውላሁንሁንወላ ሌላው ቢቀር እንኳን ህሊናን እንኳን አይቆረቆረህም ማለት አያም እኔ አሁን ለምሳሌ አንዳንድ ጊዜ ለቀል እንኳን ሰዋሽ ሰው ሲዋሽ የሆነ ነገር የሚረብሸው ነገር አለ የሰው ልጅ እና ማለት በቃ እንደዚህ ማለት እያወቀው በቃ መልሱ ተመልሶ እያወቀው አንዳንድ ጊዜ እኮ በቃ ስትሮ ማን ፋላሲ መስራት የለብኝም በቃ መልሱን ተሰጥቶኛል በቃ ምናምን ምናምን ብለህ ምን የምትለው ነገር አለ እንጃ እኔ እንጃ እኔ ለአንተ ወላሂ በሳት ሰው እያወቀ እንዴት በሳት ይጫወታል አሁን ተኝተ ለመነሳት ምንድን ነው ዋስትና ራሱ ማለት ሞት በዚህ አይደለም። ተኝተህ ለመነሳተህ ማለት ሰው ተኝቶ ለመነሳት እኮ ዋስትና የለውም ማለት ነው። ሰው ልጅ ሞት አለ ሞት የሚባል ነገር አለ አይቀርም። እንደ ሞቼ የምቀራ ነው። እሱን እንኳን ያ የሆንኩበት ክርስትና ነኩ። ክርስትና የሚለውን ቃል ባይብል ላይ ታሳየኛለህ። ክርስቲያን ሆኑ ይላል እነዚህ ተብሎ ኖ ኖ፣ እኔ የጠየቅኩት ጥያቄ ክርስትና የሚል ቃል ባይብል ላይ ያለ ወይ? ክርስቲያን አይደለም ግን ክርስቲያን ሆኑት የሚለውን በዛ መሰ ክርስትና እንዳውቅ አልኩ። ክርስቲያን እንዳውቅ አይደለም ክርስቲያን እንደሆን ነው። ነ ክርስትናን አልክ። ክርስትና የሚባል ነገር እኮ ሰው ሰራሽ ነው ሲጀምር። ስሙም ራሱ ማነው ለመጀመሪያ ጊዜ ክርስትና ብሎ የሰየመው ታውቋል? በታሪክ በመቶ አስር ላይ አግናጤዎስ ነው ለመጀመሪያ ጊዜ እንደዛ ያለው ክርስትና ብሎ የሰየመው፣ ኮይንድ ያደረገው እሱ ነው። ሲጀመር ጀምሮ ክርስትና የሚባልም ነገር የለም አያውቁትም። ኢቨን ክርስቲያን የሚለውን እኮ ክርስቶስ እ አያውቀውም። ራሱ ክርስቲያን የሚለውን ክርስቶስ አያውቀውም። ራሱ እሱ አይደለም ተርሙ እኮ እንዲያደረገው። እሺ፣ አሁን ለምሳሌ የመጨረሻ አንተ ልጠይቀና በዚህ መጠይቅ ይችላሉ አጠይቅም። መጀመሪያ እኔ ሉጣ በቃ ብሏል። እኔ ጋ ምሽት ነው ፋታ ሳገኝ ብቅ አልኩና ነው እመጣለሁ። ይሻላል ሌላ ቀን። ወሰላሙ አለይኩም ቦኒ እንግዲህ አስብበት፣ ወላ አስብበት። ያጀማ ደዋ አድርጉለት። እያወቀ ነው የሚያጠፋው እንጂ ያውቃል፣ ራሱ ምስልምና እውነት መሆኑ ቶ አይ ቦ የምሪንም ነገር እኔ እያዘንኩብ ነው ጥያቄዎቹ የተመለሱልን ጥያቄ አውቀ ሆን ብለመተ መልስ የላቸው ብለማስፋል የመጣ ትጠይቃለ እንጂ የምር እያወክ ነው። በእሳት አትጫወት፣ የምር በህይወት አትጫወት። አንዷ ቀን እራሷ ትጠይቅበታለ አይደለም ለአንዷ ቀን ይሄ ለዚህ ሁላ ለ11 አመቱ፣ አይደለም ለአንዷ ቀን ትጠየቅበታለህ። አላቅልህም። እኔ የምር በጣም አይ ስለምወድና ስለማዝንልህ ነው የምር። አይደለም ምን አይደለም እንድትድን ስለምንፈልግ ነው። ላይላሀ ኢለላህ የሚለውን ገመድ ይዘህ ተንጠልጥለህ እንድትወጣ ነው የምፈልገው ከሽርቅ ከምናምን ከሚባሉ ነገሮች። እኔ ነገርኩህ ሳስተላልፈልህ፣ ቢያንስ ሪስፔክት አድርገህ እንኳን አዳምጠኝ። ጌታ እየሱስ ያድናል ብሎ መተው እንዲሰብኩን ሰዎች እንፈልጋለን። ው ጃቢር ወንጌል እጥረት አለ እዚህ ቤት ይላል። መተው አይሰብኩም፤ እዚህ መተው ሌላ ቦታ ላይ ነው የሚሰብኩት። እና የወንጌል እጥረት አለ ይላሉ። መቶ የሚሰብክ የሚያስተምር ሰው የሚወድ ሰው ነው። አንድ ሰው መቶ ሲሰብክ የሆነ ነገር አስበው ነው፣ ከጃሃንም ይገባል ብሎ አስበው ከመጣለ ያ ሰው ለአንተ ጥሩ ሰው ነው። እና የወንጌል እጥረት አለ አሁን እዚህ ቤት፣ አሁን ብዙ ጊዜ ነው የምንናገረው፣ የወንጌል እጥረት በጣም አለ። መታችሁ ስበኩ ይባላል፣ ግን የሚሰብክ ሰው የለም እዚህ መቶ የሚጨቃጨቅ ሰው የሚነታረቅ ሰው ምናምን ብቻ ነው ያለው። እስኪ አንድ ቀን እኛ ሰላሳ ደቂቃ እንሰጣችሁ አይደል ጃቢር፣ መጥተው እንደፈለጉ በቃ ስለ እምነታቸው እስኪ ይሄ በቃ ገነት የሚገባበትን ነገር ምናምን እስኪ ይንገሩን አንድ ቀን ጃቢር አይደል። እንደዛ ነው አ ምፈልገው እውነት ነው። ተደራሽነት እዚህም ቢደርስ አሪፍ ነው ተደራሽነት ሩ ነው ብዙ ህዝብ ባለበት አንድ ሺ አራት መቶ ሰው ባለበት ስለ ክርስትና መታችሁ ንገሩን እያላቸው ሰላሳ ደቂቃ ሀያ ደቂቃ እንሰጣቸዋለን እናዳምጣለን እኛ ችግር የለብንም። እና ከዛ አንጻር ነው ኢንሻላህ ጀዛከሙላህ ኸይረን ጀዛ ሉጣ በቃ ቀጥሉ።